አግላይ ነን እኛ በርክተው፣ አንገቱን ደፍቶ ለሚሰራ ሰው ታይታ ለማይፈልግ ሰው አግላይ ነገር አለ፣ እውነት ነው። ዝንጥ ያለ ሌባ ሲሰርክሽ አይመስልም እኮ ሌባ እይታ፣ ለዚህ ነው ኢሉዥን ነው። አለቃ ገብረሃና ተረት አይደለ። አሁንም ግን አለቃ ገብረሃና የሚገጥማቸውን ፈተና አሁን ሰዓትም፣ ልብሱ መኪናው፣ አንድን ሰው እንዲከበር ቦታ እንዲሰጠው ያለው ነገር እንዲፈጸምልት እየተደረገ ነው። ይሄ ሀቅ ማህበረሰቡ ራሱ ያስገደደ ይመስለኛል። ሰው የታይታ ባለሀብት መስሎ እንዲታይ በጣም ማከንፈሳ አለ። ላለው ሰው ማሸርገድ አለ። ጥረትም እየተደረገ ያለው ሀብታም ለመሆን ሳይሆን ሀብታ መስሎ ለመታየት። የሆነ ወቅት ላይ ልታይ ልታይ ልታይ ልታይ ብለህ በብዙ ነገር ተገልጠሃል። ድንገት ህይወት ላይ ድንገት የሆነ ችግር ሲያጋጥም የኢትዮጵያ ህዝብ ባክ ሲባል እንዴ፣ ትናንት ስታጌጭበት የነበረው ትናንት ስትጓዥበት የነበረው ትናንትና ስትቀባ የነበረው ሽቶ ከየት ነበር? መኪና ሮጌ የመኪና ብትኖረና የጓደኛ ሆን ቆንጆ መኪና ተውሰ ብትሄድ እኩል አይደለም። አንድ አቀባበላቸው የምር ባለሀብቶች የሚባሉት ብዙዎቹ ብር እንደዛ ያባክኑ ስር ያስይዙታል፣ ኢንቨስት ያደርጉታል፣ ሴቭ ያደርጉታል። የልታይ ልታይ ነገሩ ያለው በብዛት ፌክ ባለሀብቶቹ ጋር ነው። ድንገት የተከሰተው የሰው ሰው፣ ራሱ በጣም ሌግጀሪ የሆነ ቅንጡ የሆነ ላይፍ ውስጥ እንዳለ አርጎ የሚያስተዋውቀን የእውነቱ ነው? ምን ፈልጎ ነው? ምን አግኝቶ ነው? ምን እያጭበረበረ ነው? ስለ ፌክ ባለሀብቶች፣ ሀሰተኛ ባለሀብቶች እናወራለን። ብላይንስ አድርገውናል። እንዋወቅ ይለ